እንደዚህ እንደዚህ አይነት ነገር ያደረግ እኮ አምነንበት ነው። ኖርማል ነው። አሁን አምነህበት አይደል እንዴ? ያው እኮ ነው። እኔና አንቺ አንድ ላይ ብናድርም ባናድርም ዋና አብረን መሆናችን ነው አደለ? ግን ማታ ደግሞ እኔ ጋር ከደሪ ብልሽ ምን ችግር አለው? ስማኛ እንዴ፣ አምነህበት ካልሆነ መጀመሪያ ቃምጥ ተዚህ ስታስገባ፣ ለምን የራሴን ምኝታ ቤት የራስን ምኝታ ቤት አደረግታል እኮ ኖርማል ነው። ችግር የለውም ነበር። ማታ ለምን ድ ሬ አንቺ ቤት ስኖርም አንቺ ከአንቺ አላርም ብይሻለሁ አይደለም እኔ ጋ አሁን ብለ እኔ አንቺ ያልጋ ላ አሁን ግን ፈለኩኝ ፈለኩኝ ከአንቺ ጋ ማደር የዛ አብረን ነደር እያልሻል ነበር፣ ቢሆንም እያልሽ ነበር። እኔ ደግሞ አሁን ፈለኩኝ። እኔ ካሜራ ደብቄ ምናምንም አደለም፣ ምንም ማፍሮ ነገር የለም። ገብቶሻል። ቁም ነገር ነው እየነገርኩሽ። ያሉት ከአንቺ ጋር አደርኩኝ ማለት ሌላ ነገር ይፈጠራል ማለት አደለም። ቅምሜ የምሬ ነው። እኔ እኮ ለዚህ ነው ቅጥል ለመሉ ለምን ትቃጠላለህ? ይህ ሁሉ ጊዜ ጥሩ ነገር ያሳለፍን ልጆች ነን አይደል? ይህ ሁሉ ጊዜ የሚገርም ነገር ያሳለፍን፣ ብዙ ነገር አልፈናል፣ እዚህ ደርሰናል አይደል እኮ? በጣም ብዙ ነገር እዚህ ደርሰናል አይደለ? እንዳላወቃችሁም በቃ ስነ ስርዓት ደርሰናል አይደለ? ወይ ሚስታ በላ በላው። በእግዚአብሔር፣ እንዴ አንተ ለምንድን ነው ስነ ስርዓት የማይኖርህ? ሚስታ እኮ አይመለከተውም። ለምንድን ነው አይመለከተው? ምን ይመለከተው? አይመለከተውም ሚስታ እንዴ ምን አገባው ሚፍታ? ምን አገባው ማለት ነው? እንዴት ነው ያገባው? ቤተሰብ ነው። እኔ ማወቅ ያለባቸውን ነው የማሳውቀው እሱ። ከዛ በኋላ ክላስ አብረን እየኖርን ከሆነ ሁለት አልጋ ሊኖር አይገባም። ከኔ ጋር ማደር አለባት ነው እኔ እያልኩ በቃ እኔ ያሰብኩትን ነው። በቃ እኔ የፈለግኩትን ተናገርኩኝ አይደል? እኔ ምንም አልሆንኩኝም። አንተ ምን ሆናል ምናምን እያልክ ሙድ አትያዝብኝ። ሰማሽኝ አይደል? ምንም እየቀለድኩም አደለም የምሬ ነው እኔ ይኸው ወይ ከኔ ጋር ታድሪያለሽ ወይ አልጋይ ከዚህ ቤት ወጥቶ ከኔ ጋር አብረን መኖር እንጀምራለን። አብረን ማደር እንጀምራለን። ካልሆነ ደግሞ አንተ ራስን አታምነውም። ግዴታ ከሀይሚ ጋር አደርኩ ማለት ሌላ ነገር ይፈጠራል ማለት ነው። ሁለት ሰዎች ብቻቸውን ሲሆኑ ሶስተኛ ሰይጣን አለ። ምን አለ? እኔ ራሴን አውቀዋለሁ እኮ። የምን አካታሪ ነው

አይመለከትም በቃ ልክ ነኝ። አሁንም ወደፊትም እኔ በማስበው መንገድ ልክ ነኝ። ወይ ያህል ጋ ከእኔ ቤት ተቀንሶ ወጥቶ ከአንቺ ጋር ማደር ጀምራለሁ ወይ እኔ ምንም እየቀለድኩ ምንም አይደለም። ሲሬሱ ነው እየነገርኩሽ ምን ምን ምን ሆነ? ነው ነገሮችን በሙሉ አውርተንበት አልፈልግም። ነገርኳችሁ እኮ ሌላ ሙድ ውስጥ ነው። ጨለለን በሉ ምንም በሉ፣ ኔ አይመለከተኝም። በቃ ከዚህ በኋላ አሁን ዛሬ ማታ እኔ ካልተስተካከለ ይሄ ነገር ይህን ነገር መፍታት ካልቻለን እዚህ ቤት አላድርም። ለምን እዚህ ቤት እኔ አላድርም። ከአንቺ ጋር ካላደርኩኝ እኔ አላድርም። ተወዛገብ ገብ ከፈለግ ነው የመሰለኝን ነው ራሱ ውጣ መብቱ ነው። በቃ ከፈለገ ምን አገባኝ ክላስ ስታዘጋጁልኝ የቃይን በሙሉ ያለ ፍቃድ አምጥታችሁ ስታስቀምጡ እኮ በቃ እኔ ደስተኛ ሁኜ ከእናንተ ጋር የሆንኩት እንደዚህ አይነት ነገር እንዲፈጠር አይደለም። አይደለም። እሺ፣ ስታስገቡልኝ የራሴን ክላስ ስታዘጋጁ፣ ያኔ ለምን አላሰበውም እንደዚህ አይነት ነገር

ለምን ለምን? ደግሞ ምን ችግር? ወንድሞቼ ጋር እያለች አንድ እንደዛ ከሆነ እኔ አብረን መኖር ጀምረናል። ከፈለግሽ እንገባ ካልፈለግሽ ምንም። እንደዚያ እኮ ኖርማል አይመለከተኝም፣ በቃ ያልፈልግም። በጣም ብዙ ነገሮችን አልፋቸው ጥሩ ቦታ ደርሳቸው ምንም ነገር ምንም አይደለም ይሄ ከእምነት ጋር አይገናኝም እንዴ አይደለም ቆይ ተቃራኒ ፆታ ላይ ምንም ነገር የሌላቸው ሰዎች እንዴት ነው አንተ እንደዚህ ሽን ካላወቅሽ ነው አውቃለው ራሴን ሴትዮ እንደዛ ከሆነ አልኩሽ እኮ በቃ እኔ ሲጀመር እዚህ ቤት ይሄ አልጋ ወጡ ካልተስተካከለ